ፕሬዚዳንት ኢሳያስ አፈወርቂ በይፋ ለህዝባቸው አወጁም። የኢትዮጵያን የባርበር ፍላጎት ለመክታት ዝግጁ ነኝ ያለው ሻቢያ ኢትዮጵያ ለመመከት ጦሩን ዝግጁ ማድረጉን ይፋ አደረገም። በዚህም ኢሳያስ ራሳቸውን መልሶ የሚበላ የማይጠፋውን እሳት ለኮሱ አስብሏል። ሻቢያ ከባድ ማስጠንቀቂያ ደረሰው። የቀድሞ የጦር ኃይሎች ዋና አዛዥ ኢሳያስ ላይ ዛቱም። ጦርነት እንዲጀመር አልፈልግም፣ ከተጀመረ ግን አሰብ ደርሶ የሚመለስ የኢትዮጵያ ወታደር የለም ሲሉ ጀኔራል ሳሞራ የጠቅላዩን ማስጠንቀቂያ ያደገሙት። ወደ ግብጽ ያቀኑት ኢሳያስ ከግብጽ የተለያዩ የጦር መሳሪያ ድጋፎችን አግኝተው ወደ ምጽዋ ማራገፋቸው እየተነገረ ባለበት ወቅት የማስታወቂያ ሚኒስቴሩ ሌላ አጀንዳ ይዞ በቀ ብሏል። የኤርትራ የማስታወቂያ ሚኒስቴር በቴሌቪዥን ቀርበው ለኤርትራ ህዝብ በትግርኛ ባስተላለፉት መልእክት የሻቢያ ጦር የኢትዮጵያን የባህር በር ፍላጎት ለመክታት ዝግጁ እያደረግን ነው አትስኩ አይነት መልእክታቸውን አስተላልፈዋል። በዚህ መልእክታቸው ላይ ምን ምን ጉዳዮች እንዳሰሱ እንዲሁም ኤርትራን የተመለከተ የተሰሙ አዳዲስ መረጃዎችን እንዲሁም ኢሳያስና መንግስታቸው ከቀድሞ የጦር ኃይሎች ጠቅላይ ሁለት አማዦር ሹም ስለደረሳቸው አዲስ ማስጠንቀቂያና ጀኔራሉ ስለ ጽምዱ ያሰሙት አዲስ ነገር አክለን ወደ እናንተ ልናደርስ ወደናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩም። ኤርትራ የኢትዮጵያን የባርበር ፍላጎት ለመግታት የመከላከያ ኃይሏን በማጠናከርና ቀጠናዊ ተጽዕኖችን በመፍጠር ላይ መሆኗን የሀገሪቱ ማስታወቂያ ሚኒስቴር ዛሬ ለኤርትራ ሕዝብ በትግርኛ ባሰራጨው ጽሁፍ ላይ አስታውቋል። የኤርትራ ማስታወቂያ ሚኒስቴር ይህንን ያስታወቀው ኢትዮጵያና ኤርትራ በባርበር ጉዳይ ከምን ጊዜም በላይ ተፋጠው በሚገኙበት በአሁኑ ወቅትና ጠቅላይ ሚኒስትር አብይ አህመድ ጦርነት ባትጀምሩ ይሻላል ባሉ ማግስት እንዲሁም ፕሬዚዳንት ኢሳያስ ወደ ግብጽ ባቀኑበት ወቅት መሆኑ ቀጠናውን አስግቷል። የኤርትራ ማስታወቂያ ሚኒስቴር ባሰራጨው ጽሁፍ ተጽዕኖ ፈጣሪ ሀገራትና ዓለም አቀፍ ድርጅቶች ግጭቶች የኢትዮጵያን አካሄድ እንዲያወግዙና ኢትዮጵያ ቀጠናዊ ግጭት ከመቀስቀስ እንድትቆጠብ ግፊት እንዲያደርጉ የጠየቀው ሚኒስትሩ ኤርትራ ከቀይ ባህር አዋሳኝ ሀገራት ጋር የሁለትዮሽ ትብብሯን ለማጠናከር ጥረት እያደረገች መሆኗን ገልጧል። ሚኒስትሩ ኤርትራ ለኢትዮጵያ የባርበር አልባነት ተጠያቂ እንዳልሆነች ሁሉ የኢትዮጵያ የባርበር ህልም እውን የማድረግ ግዴታ የለባትም ብሏል። የኢትዮጵያ መንግስት ኢትዮጵያ የጂኦፖለቲካ በደል እንደተፈጸመባትና የችግሮቿ ምን የባርበር አልባነት እንደሆነ በመስበክ ህዝቡ በቁጭት እንዲነሳሳ በመቀስቀስ ላይ ነው በማለትም ሚኒስትሩ ወቅሷል። የሚኒስትሩ መግለጫ ተከትሎም ኢሳያስ ራሳቸውን መልሶ የሚበላ የማይጠፋ እሳት እየለኮሰ ነውም እያስባለ ይገኛል። ይህ በእንዲህ እንዳለ የኤርትራ ፕሬዚዳንት ኢሳያስ አፈወርቂ በቅርቡ ያደረጉት የአምስት ቀን የካይሮ የስራ ጉብኝት በቀይ ባህርና በአፍሪካ ቀንድ ያለውን ውጥረት ይበልጥ እንዳባብሰው ስጋት መፍጠሩን አንድ አዲስ ትንታኔ አመለከተም። የሆርኖ ሪቪው ኤዲቶሪያል ትንታኔ እንደሚያሳየው ጉብኝቱ በኢትዮጵያና በኤርትራ መካከል እየሰፋ የመጣውን ስትራቴጂካዊ ልዩነት የሚያጋልጥ ሲሆን፣ በተመሳሳይ ግብጽ ይህንን ክፍተት ለራሷ ጥቅም ለመጠቀም የምታደርገውን ጥረት በግልጽ ያሳያል። የኢሳያስ ጉብኝት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ኤርትራ በኢትዮጵያ ውስጥ ላሉ ተኪ ቡድኖች የጦር መሳሪያ ማስተላለፊያ መሆኗን እንድታቆም በይፋ ከተናገሩ ከጥቂት ቀናት በኋላ መሆኑ ትኩረት ስቧል። ጠቅላይ ሚኒስትር አብይ በፓርላማ ንግግራቸው ከ2018 የሰላም ስምምነት በኋላ አስመራ በንግድ በመሠረተ ልማትና በባህር በር ተጠቃሚነት ዙሪያ ኢትዮጵያ ላቀረበችው ተደጋጋሚ የትብብር ጥሪ ዝምታን እንደመረጠች መግለጹ ይታወሳል። ለካይሮ የሕዳሴ ግድብ መጠናቀቅ እንደ ህልውና አደጋ የሚቆጠር ሲሆን፣ አሁን ደግሞ የኢትዮጵያ የሁለት ባህሮች ዶክትሪን የአባይ ተፋሰስና የቀይ ባህር ተጠቃሚነት ጥያቄ ግብፅን ስትራቴጂያዊ የበላይነት የበለጠ እንደሚፈታተነው ትንታኔ ያስረዳል። በዚህ ምክንያት ግብፅ አስመራን እንደ አጸፋዊ ሚዛን በመጠቀም የኢትዮጵያን ቀጠናዊ ተጽዕኖ ለመክታት በንቃት እየሰራች መሆኑ ተገልጿል። የግብፅ የውጭ ጉዳይ ሚኒስቴር ከኢሳያስ ጉብኝት በኋላ የኢትዮጵያን የቀይ ባህር ጥያቄ በይፋ ማጣጣላቸውም የካይሮን ለአስመራ ያላትን ድጋፍ ያሳያል ተብሏል። ትንታኔው እንደሚያሳየው ፕሬዚዳንት ኢሳያስ በ2018 ለውጥ የኢትዮጵያን የውስጥ ጉዳይ ለመቆጣጠር አስበው የነበረ ቢሆንም የአብይ አስተዳደር ይህን እድል በመዝጋቱ አስመራ ወደ ባህላዊ የማናጋት ሚናዋ ተመልሳለች። በተለይ ጸምዶ ተብሎ በሚጠራው ኔትወርክ ከአዲስ አበባ ማዕከላዊ መንግስት ጋር የሚቃረኑ ኃይሎች፣ የቀድሞው የህወሓት ቅሪቶችና የተወሰኑ የፋኖ አንጃዎችን እየደገፈች ነው ሲል ትንታኔው ይከሳል። ትንታኔው ሲያጠቃልል በኢትዮጵያና በኤርትራ መካከል ለግጭት የሚደረጉ ሁኔታዎች በከፍተኛ ሁኔታ ይጠራቀሙ መሆኑን ያስጠነቅቃል። ዋነኛ ስጋት አስመራ የካይሮን ዝምታ እንደ ሙሉ ወታደራዊ ድጋፍ በመቁጠር ግብጽም ሆነች ራሷ ኤርትራ ሊቆጣጠሩት የማይችሉት ግጭት ውስጥ እንዳትገባ ነው። በቀጣይ መረጃ፣ ጦርነት እንዲጀመር አልፈልግም፣ ከተጀመረ ግን አሰብ ደርሶ ዝም ብሎ የሚመለስ የኢትዮጵያ ወታደር የለም፣ የሚሰራውን ያውቃል። የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀኔራል ሳሞራ ዩኑስ ኢሳያስን በከባድ አስጠንቅቀዋል። የሻዕቢያን ወታደር እንቅስቃሴ የተረዱት የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀኔራል ሳሞራ ዩኑስ ጦርነት እንዲጀመር አልፈልግም፣ ከተጀመረ ግን አሰብ ደርሶ የሚመለስ የኢትዮጵያ ወታደር የለም ሲሉ የኤርትራን ባለስልጣናት ያስደነገጠ ንግግር አድርገዋል። ጀኔራሉ ከሰሞኑ የአፍሪካ ቀንድ የውጥረት ምንጭ የሆነ የቀይ ባህር ጉዳይ ላይ አስተያታቸውን በሰጡበት ጊዜ ነው። ይህንን እያነሱት ጦርነት የማይቀር ሆኖ ከተጀመረ ውጤቱ በአሰብ ብቻ የሚገታ አይሆንም። ጦርነቱ ከተነሳ የሻቢያ መንግስት የሚቃወሙ ሌሎች የኤርትራ ኃይሎች ሙሉ ኤርትራን ካስተዳደሩ ነጻ ለማውጣት ስለሚፈልጉ አሰብ ብቻ ይዞ የሚመለስ ሰራዊት አይኖርም ብለዋል። ሻቢያ አሁን የኢትዮጵያ መንግስት የመዋጋት አቅም የለውም ከሆነም ጊዜው አልፏል። አሁን እያደረገ ያለው ብልጽግናን የሚቃወሙ ኃይሎች አደራጅቶ በትጥቅና በሎጂስቲክ በማገዝ መዋጋት ነው። ይህ ደግሞ አሁን የጀመሩት አይደለም ቀድሞ የነበረ የሻቢያ ዋነኛ ስትራቴጂ ነው ብለዋል። አክለውም ጽምዶ ተብሎ ከህወሓት ጋር የጀመሩት ነገር አለ። ይህ አዲስ አይደለም፣ ድሮም የነበረ ነው። አዲስ ከሆነም በግልጽ ማድረግ መጀመራቸው ነው። እኛ ከ1990 እስከ 1992 ከሻቢያ ሰራዊት ጋር ጦርነት እያደረግን እኮ ስብሀት ከሻቢያ ጄኔራሎች ጋር ይገናኙ ነበር ሲሉ ጀነራል ሳሞራ ገልጸዋል። ይህ ደግሞ የኢሳያስን አስተዳደር ከስር መሰረቱ ነቅሎ እስከመጣ የደረሰ እርምጃ ሊወስዱ እንደሚችሉ ያመላከተ ነው። ኢትዮጵያ ከኤርትራ ጋር በሰላም አብሮ ለማድረግ ፍላጎት እንዳላት የተናገሩት ጠቅላይ ሚኒስትሩ አገራቸው የጦርነት ፍላጎት እንዳላት፣ ነገር ግን ወደ ጦርነት ከተገባ ግን አስተማማኝ አቅም ስላለን ውጤቱ ግልጽ ነው፣ ማንም አያስቆመንም ሲሉ ማስጠንቃቸውም ይታወሳል። ጠቅላይ ሚኒስትር አብይ አህመድ ከቀይ ባህርና ከኤርትራ ጋር በተያያዘ በህዝብ ተወካዮች ምክር ቤት ተገኝተው በሰጡት ማብራሪያ ውጊያው ከተነሳ ውጤቱ ግልጽ ነው፣ ያለን አስተማማኝ አቅም ነው፣ ማንም አያስቆመንም ሲሉ ማስጠንቀቃቸው የቅርብ ጊዜ ትውስታችን ነው። ኢትዮጵያ የቀይ ባህር ጉዳይ በተመለከተ ለአሜሪካ፣ ለቻይና፣ ለሩሲያና ና ለበርካታ ሀገራት እንዲያሸማግሏትና መፍትሄ እንዲያመጡ ጥያቄ ማቅረቧን የሚገልጹ ጠቅላይ ሚኒስትር አብይ አህመድ አክለውም በቀይ ባህር ምክንያት ከማንም ጋር የመዋጋት ፍላጎት የለንም ያሉ ሲሆን ውጊያው ከተነሳ ግን ውጤቱ ግልጽ እንደሆነና ሀገሪቱ ማንም እንደማያስቆማት በፓርላማ መደበኛ ስብሰባ ላይ ስለ ቀይ ባህርና አሰብ ወደብ ለቀረቡላቸው ጥያቄዎች መልስ በሰጡበት ወቅት ገልጸዋል። ኢትዮጵያ ብሔራዊ ጥቅሟን በሚመለከት ኢርታዊ ኢፍታዊና የበደል መጨረሻ በደል የተፈጸመባት ሀገር መሆኗን አብይ በማብራሪያቸው ላይ ጠቁመው ይህን ጉዳይ ለመናገር ክልከላ ሊደረግባቸው እንደማይገባ ያሳሰቡ ሲሆን ፍትሃዊና ርትዓዊ ውሳኔ ባለበት ሁኔታ የተሟላ ሰላም ሊፈጠር እንደማይችልም አስገንዝበዋል። ጦርነት የለም ማለት የተኩስ ድምፅ አይሰማም ማለት አይደለም። እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል ሲሉም አብይ በወቅቱ አክለዋል። ኢትዮጵያ በቀይ ባህር ላይ ያላት ጥያቄ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ነው ብለን እናምናለን ያሉት ጠቅላይ ሚኒስትሩ ይህ ጉዳይ ከውጊያ ይልቅ በህጋዊ መንገድና በንግግር ሊፈታ ይችላል የሚለውን አቋማቸውን በማብራራቸው ደግመው አንጸባርቆ እንደነበረ ይታወሳል። ኢትዮጵያ ቀይ ባህርን ለማሳጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። በ30 ዓመት ትግል ውስጥ በብዙዎች እርብርብ ነው ኢትዮጵያ ቀይ ባህርን ያጣቸው። ዳግም ቀይ ባህር ለማግኘት ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። በተረጋጋ መንገድ፣ በሰከነ መንገድ በውይይት መሄድ በጣም አስፈላጊ ነገር ነው። የፈለገ ብንወያይ ግን ለማጣት የፈጀነውን 30 ዓመት ለማግኘት ይፈጅብናል ብዬ አላምንም ሲሉም ከቀናት በፊት ለፓርላማ አባላት ባንክሮ መናገራቸው የሚታወስ ነው። የተወደዳችሁ የቻናላችን ቤተሰቦች፣ ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለት የመረጃዎቻችን እስካሁን ያደምጣችኋቸው ነበሩም በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ ወታደራዊ አነጋገር ክስተቶችን እለት በለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን፣ የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሽር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።